በኢትዮጵያ በአይነቱ ልዩ የሆነው የቤተ ሳይዳ አሜሪካ ሜዲካል ፕላዛ የህክምና ማዕከል በአዲስ አበባ የካ ክፍለ ከተማ 22 ተብሎ በሚጠራው አካባቢ ነው የተገነባው። ማዕከሉን የአዲስ አበባ ከተማ ከንቲባ አዳነች አቤቤ መርቀው አገልግሎት አስጀምረዋል። ሜዲካል ፕላዛው በ3.6 ቢሊዮን ብር በላይ የተገነባ ሲሆን በሁለት አመት ጊዜ ውስጥ ተገንብቶ ለአገልግሎት በቅቷል ነው የተባለው። ቤተሳይዳ አሜሪካ ሜዲካል ፕላዛ የህክምና ማዕከል በሰው ሰራሽ አስተውሎት የታገዘ በኢትዮጵያ የመጀመሪያና በአይነቱ ልዩ እንደሆነ የተናገሩት ከንቲባ አዳነች አቤቤ ለሀገሪቱ ፋይዳው ከፍተኛ ነው ብለዋል። ይሄ ሜዲካል ፕላዛ በእውነት ለሀገራችን ለየት ያለ አገልግሎትን በአይነቱ ልዩ ብቻ መሆን ሳይሆን የላቀ አገልግሎት እንድንሰጥ ከውጪ ህክምና ፍለጋ ወደ ሌሎች ሀገሮች የምናደርገውን ጉዞ የተሻሉ ህክምናዎች ወደሚገኙባቸው ሀገሮች ለመሄድ አቅም የሌላቸው ዜጎቻችን ሀገር ውስጥ ህክምናን ማግኘት እንዲችሉ፣ ሌሎችም ደግሞ ከዚች ውስን ከሆነቿ ወይም ደግሞ እጥረት ካለበት የውጭ ምንዛሬ ወደ ውጪ እያወጡ በመሄድ ህክምናን ውጪ ላይ ማግኘት ሌሎች ተዳምረው ለእንግልት የሚዳርጉ ወጪዎችን ጨምሮ ሀገር ውስጥ ለማስቀረት የሚችል ትልቅ አስተዋጽኦ ይዞ የመጣ ነው። አዲስ አበባን የሜዲካል ቱሪዝም መዳረሻ ለማድረግ ስራዎች እየተሰሩ መሆኑን የገለጹት ከንቲባዋ በዘርፉ ለሚሳተፉት መንግስት፣ አስፈላጊውን ድጋፍ የሚያደርግ መሆኑንም ገልጸዋል። እንደዚህ አይነት የጤና አገልግሎቶችና ኢንፍራስትራክቸሮች ወይም ደግሞ መሰረተ ልማቶችን የምናበረታታው አዲስ አበባን የሜዲካል ቱሪዝም ማዕከል የማድረግ ራዕይ ስላለን ነው። አዲስ አበባን የሜዲካል ቱሪዝም ማዕከል ለማድረግ የመንግስት ጥረት ብቻ ሊያሳካው አይችልም። የግሉ ሴክተር በዚህ ደረጃ መሳተፍ መቻል አለበት። መንግስት ለግሉ ሴክተር እንደዚህ አይነት ተጨባጭ ስራ ለሚሰሩ የግል ሴክተር ግማሽ መንገድ ሄዶ አብሮ ሰርቶ ደግፎ ቪዥናቸውን እውን እንዲያደርጉ አዲስ አበባም የተያዘችውን አዲስ አበባን የሜዲካል ቱሪዝም መዳረሻ የማድረግ ራዕይዋን እንድታሳካ ለማድረግ የሚያስችል ስትራቴጂ ኮሚትመንትም አለን። የልብ የአንጎልና የደም ስር የጤና እክሎችን ማከም የሚያስችል ሰው ሰራሽ አስተውሎት የተገጠመለት ማዕከሉ ከአጎራባች ሀገራት ወደ ኢትዮጵያ መጥቶ የጤና አገልግሎትን ማግኘት የሚያስችል ነው ተብሏል። አገልግሎት በአሁኑ ሰዓት ከሳይንሳዊ ዝግጅቱ አንጻር በተለይ ደግሞ በቴክኖሎጂዎችና ሌሎችም አርቲፊሻል ኢንቴሊጀንስን በመደገፍ ዘመኑ የደረሰበትን የህክምና አገልግሎት ከመስጠት አንጻር ብዙ ርቀት ሄደዋል። ያንን እንግዲህ በኢትዮጵያ ደረጃ ለማምጣት የጣረ ተቋም ነው። የጎረቤት ሀገራትን ከዛም አልፎ ያሉ አገሮች ወደ ሀገራችን መጥተው ለመገልገል እድል ያገኛሉ ማለት ነው እና ስለዚህ የእኛ እና ቀጠናው ላይ ያሉ የማህበረሰብ የሚሄዱባቸው ዱባይ፣ ህንድ፣ ታይላንድ የምላቸውን ህክምናዎችን በዚህ ደረጃ ለማምጣት ጥረት ያደረገ ነው ማለት ነው። ስለዚህ እንደ ሀገር ትልቅ ቫሊዩ አድ ያደርጋል ብለን እናምናለን። የቤተሳይዳ አሜሪካ ሜዲካል ፕላዛ በቀጣይ የምዕራፍ ሁለት ግንባታ እንደሚያከናውንም ተገልጿል።